ብሮከሮች ግዴታ ያስፈልጋሉ። እና በሱ ጉዳይ ላይ ምን ትላለህ? ማስመጣት የሚፈልጉ ሴቶች እህቶች አሉ፣ ገንዘብ ያላቸው ግን መንገዱን አላወቁትም። እኛ ኢትዮጵያኖች በእውቀትም በአቅምም አናንስምና ይሄን ነገር ለምን ወደኛ እናመጣውም የሚል ነው ዋና ሀሳቡ። ከፈለጊ ነው የሆነ ነገር ማኔጅ ማድረግ እንችላለን። እንትን ነው ዋናው፣ ማለት ፍላጎት ይኖራል የት አካባቢ ነው ሲድኒ ሜልበርን ብሪዝበን ላይ ትሰራለህ ወይ እየሄድክ አድራሻ የት ነው የት ነው የሚያገኙ አድቫይስ ትሰጣለህ ወይ ኦንላይን ዌብሳይት አለ ወይ እንዲያው ነው አድራሻ ወይም አድራሻ ሜልበርን ቪክቶሪያ ያለሁት ሾፕ ሰቨን ናይንቲ ቱ ሬልዌይ ስትሪት ሳውት አልቶና ቪክቶሪያ እዛ ነው ያለሁት አነስ ያለች ኦፊስ ነች። በእኔ ትበቃለች። ምክንያቱም በዚህ ጊዜ ቴክኖሎጂ ዘመን ስለሆነ ያው ኦንላይንም መገናኘት እንችላለን። ከዛ በተጨማሪ ደንበኞቼን እየሄድኩም ነው ማለት የማገኘው። ብዙ ጊዜ ኦፊስ ብዙ አልቀመጥም፣ በቀጠሮ ካልሆነ እና እየሄድኩ ነው ማለት የማገኛቸው ብዙ አሁን በውስጥ በተለይ የንግድ ድር ወይም ቢዝነስ ሎን የሚባለው ላይ እዛ ላይ ለምሰራ ያው ደንበኞቼ ስራ ላይ ስለሆኑ እነሱ እኔን ለማየት ኮ ሲመጡ ስራ እንዳይበደል እነሱ ነው ማገኛቸው ነው እና ብዙ ጊዜ በቀጠሮ ነው። እና የራሴ ዌብሳይት አለኝ ፋይናንስ ዊዝ ዶት ኮም ዶት የሚል ዌብሳይት አለኝ እና እዛ ላይም አፖይንትመንት መያዝ ይችላል። ማለት በዛው ማንም ሰሆነ ማግኘት ቢፈልግ ስልክ ቁጥር ይማለል በአፖይንትመንት መገናኘት እንችላለን። እነዚህም ድንገትም አንዳንዴ የፍሪ ታይም ስለሚኖረኝ በዛም ማ ማለት ደውለን መነጋገር ይቻላል እና አድቫይስ ለመስጠት በጣም ደስተኛ ነኝ። ብዙ ጊዜ ማለት ነገሮች ሌት ከሆኑ በኋላ ከማለት መጀመሪያ ሚናገረው የሚሆንበትን ወይ ማመቻቸት ስለሚቻል እሱ ነገር ላይ ነው ሞር መጀመሪያ አስቀድመን የፕላን ብናደረግ የተሻለ ነው እና አድቫይዝም ሀፒ በጣም ደስተኛ አድቫይዝ ለመስጠት አገልግሎቴ ያው፣ ቅድም አንቺ እንዳልሽው ኢንተርስቴትን ማለት ሁሉ ሰራል። ክላይንቶችን እንዴት ታገኛለ? ያው የዲጂታል ወርልድ ነው አሁን። ስለዚህ ያው ቪዲዮ ኮል አለ ማለት በዋትሳፕም፣ በቲምስ ማይ ቲምስ የሚባልም አለ ስለና የተለያየ እንትኖችን የሶሻል ሚዲያዎችን ማለት መጠቀም እንችላለንና በዛ ሁሉ ስላለ ማለት ፊት ለፊት እንደዚሁ አንዳንድ ጊዜ በስልክ ከማውራት ቪዲዮ ኮል ሲሆን እንደዚህ ፊት ለፊት እየተሄች ደሞ ስታወሪ የተሻለ ነው እና እሱንም እጠቀማለሁ እና ምንም ማ ቦርደር የለው አገልግሎት ሁሉ ነው እና ከኔ ስራ ጋ የተያዙ አሉ። አሁን ለምሳሌ የሪል ስቴት አገልግሎቶች አሉ። እነሱንም ከኔ ሪሌትድ ስለሆኑ ጠለቅ ያለ እውቀት ማለት ባይኖረኝም እንደነሱ ስፔሻላይዝ ባላደርግም ያሉትን ኢንፎርሜሽኖች የማርኬቱን፣ ገበያውን ባህር ላይ ያለውን ገበያ እሱን ሁሉ ማለት የሚችለውን ያለን ኢንፎርሜሽን ሼር አደርጋለሁ። ግን አብረ የሚሰሩ አሉ እንደዚህ ማለት ነው። የኛ ልጆች የተወሰነዋሉ፣ የኛ ልጆች ኢትዮጵያውያኖች ማለት ነው የተወሰነዋሉ። ከእነሱ ጋርም አይዲያ ሼር እናደርጋለን፣ ኮላቦሬት እናደርጋለን። በዚህ አጋጣሚ አንድ ነገር መጠየቅ እፈልጋለሁ። ብሮከሮች አሉን እኔም አውቃቸው እና የሌላ ሀገር ዜጎች ማለት ነው፣ እቃ ሲያስመጡ በእነሱ በኩል ነው ላይክ እናንተ ጋ በርበሬ ሽሮ አሁን ይጣላል፣ የታወቀ ነው እና ያ ችግር ሆኗል። እናንተ ግን መፍትሄው እናንተ ጋ ነው ያለው ብዬ ነው ማስበው። ለምን ብዙዎቹን ሳናግራቸው ይሄ የብሮከር ስራ ነው፣ እነሱ ናቸው ፋይንድ አውት ማድረግ ያለባቸው። ከስተም ጋር እነሱ ጥሩ ግንኙነት ይኖራቸዋል፣ ወይ ደግሞ ስራችሁ ከዛ ጋር አይቲንክ የተገናኘ ነው ላይክ ኦፍ ኮርስ ንግድ ሲጀመር ብሮከር ግዴታ ያስፈልጋል። በብዙ ንግድ ዓለም ላይ ብሮከሮች ግዴታ ያስፈልጋሉ እና በሱ ጉዳይ ላይ ምን ትላለ? ማስመጣት የሚፈልጉ ሴቶች እህቶች አሉ፣ ገንዘብ ያላቸው፣ ግን መንገዱን አላወቁትም ከኢትዮጵያ የሚያስመጡበት መንገድ እና ይሄ ደግሞ የእናንተ ስራ ነው እና እስኪ ስለሱ ምን ትላቸዋለን? እሺ ይሄ ስራ ከኔ ጋር ዳይሬክትሊ ሪሌትድ አይደለም ብሮከሮች ብሮከሮች አሉ በኢትዮጵያ ኢትዮጵያ እንደውም በተለምዶ ትራንዚተር ነው የሚባሉት በስማቸው እነሱ እሱ ለሚቻ ስፔሻላይዝ ያደረጉ አሉ ያንን ማለት የሚጨረሱ ከቤትና ከፋይናንስ ጋር የተገናኙ አይደሉም እና እሱም ጥሩ ቶፒክ ነው በሌላ ጊዜ ሰፋ ባለ የምንናገርበት ጥሩ ነው። ወደዛም ውስጥም እያጠና ውስጥ ስለሆነ እሱን በሰፊ ጊዜ እንነጋገራለን። አሁን ግን ለጊዜው የፋይናንስ ላይ ብቻ ነው ያለሁት። እነዛ የትራንዚተሮቹ ጉዳይ በተለምዶ ነው ትራንዚተር የሚባሉት እንጂ ትራንዚተር አይደለም። እዚህ ኢትዮጵያ ነው፣ ለብቻቸው ናቸው። እዛ ላይ ነው ፎከስ ያደርጉት። አንደኛ ትልቅ ማርኬት ስለሆነ ሁሉም ጋር ሰሚ ደግሞ ይከብዳል። እና ለብቻው እነሱ ያለና እሱ በሌላ ጊዜ በይለፍ ወይም በይቆይ ብናሳድፈው። እንግዲህ የኢትዮጵያ ቢዝነስ ይሄ ኢትዮጵያ ኮሚኒቲ ቢዝነስ ኮኔክት ደግሞ አንተም ዋና መስራች ነ፣ አንድ ላይ ነው ያላችሁት። ሜልበርን ቤዝ ስለሆነ ስለ እሱ ጥቂት ነገር በለን እስቲ። ኤፊንም አውርቼው ነበረ ኢንተርቪው እናደርጋለን ብዬው እና እስቲ አንተ ስለ አላማው ስለ ቢዝነሱ ምንድን ነው አላማው የሚለውም ብዙ ሰው ግልጽ እንዲሆንለት በደንብ እንዲያውቁት፣ ኔክስት ታይም በደንብ እንዲመጡ ለቢዝነስ ብቻ አይደለም ይሄ ነገር ክሬት የተደረገው አብዛኛው ኢትዮጵያዊ አንድ ላይ መጥተው ጥሩ ነገር በስርዓት እንድንችል ነው። ኮኔክት እንድናረግ ነው እና ስለ ሶስት ጥቂት ነገር በላይ። እሺ፣ በኢትዮጵያን ቢዝነስ ኔትወርክ ነበረ የተባለው መጀመሪያ ሲጀመር። ያው መጀመሪያ ነገሮችን ስትጀምሪ አነስ አድርገሽ ነው ማኔጅ ለማድረግ እንዲመች ወይም ነገሩ ኢቭን ዶ ሀሳቡ ትልቅ ቢሆንም መጀመሪያውን ዳዴ ብለን አይደለም መሆኑ ዳዴ ማያ ነበረች። እና ሀሳቡ ያው እኔ ስኔ ስራ ላይ የፋይናንስ ብሮከር ስራ ላይ ስሰራ ብዙ ጊዜ ከሌላ ኮሚኒቲ ጋር ነበር የምሰራው። እና እነሱ አሰራራቸውን ያለው እና ያስቀናል እርስ በርስ የሚሰሩት ማለት ነው አንዱ አንዱን የሚደግፉበት ወይ ማለት ነው እና ይህ ነገር ማለት እኛ ኢትዮጵያኖች በእውቀትም በአቅምም አናንስም ና ይሄን ነገር ለምን ወደ እኛ እናመጣውም የሚል ነው ዋና ሀሳቡ። እና በቃ እንትኑ ኔትወርክ ነው፣ አብረን ማደግ እንችላለን። እኔ ብቻይን ሰክሰስፉል ለሆን ይችላለሁ፣ ግን ብዙ ጊዜ ይበጅብኛል የዛ ላይ ለመድረስ ፕላስ እኔ ብቻይን ደግሞ ሰክሰስፉል በሆን በዙሪያ ያለው ሰው ደግሞ ሰክሰስፉል ካልሆነ እንደዛ ሲሆን ያለች ፊሊንግ አንድ አደለም። እና አብረን ማድረግ እንችላለን ተያይዘን እና ሳንደክም በተሻለ ሁኔታ ኮላብሬት አድርገን የምናደርግበትን ወይ ነው የምናደርግበትን ወይ ለማምጣት ነው ዋና ሀሳቡ እና መጀመሪያ ያው ኔትወርክ ነው ያው እንትናችን ማህበረሰባችን እንድንገናኝ ብዙ በተለይ በተለይ ደግሞ በፕሮፌሽናል ስራ ላይ ወይም ደግሞ እንዲሁም በፕሮፌሽናል ብቻ ሳይሆን በንግዱ ዙሪያ ማለት ብዙ አለን፣ ወይም ደግሞ የራሳችን ስራ የምንሰራ ማለት ብዙ አለን እና እኛን የሚያገናኘን አንድ ፕላትፎርም የለንም። ና ምሳሌ ለመውሰድ የኢጂፕሽያን ኮሚኒቲ ዳታ ቤዝ አላቸው። ራሳቸው የራሳቸው ሎየር አለ የራሳቸው ሜዲካል ማል ሜዲካል ፕራክሽነሮች አሉ። የራሳቸው ብዙ እንትኖች አሉ። የሆነ ነገር ሲፈልጉ እዛ ዳታ ቤዛቸው ሊገቡና አክሰስ ያደረጋሉ የሚፈልጉት እንደ ያገኛሉ። እና እኛም ለምን የራሳችን እንደዛ ተመሳሳይ ነገር ክሬት ረግም በሚል ነው ዋና ሀሳቡ የተመሰረተው። ና ለጊዜው ግን ኢሚዲየት ወይም ደግሞ ወዲያው ጥቅም ሊያገኝ የሚችለው ይህ ነገር ሰቱ የራሱን ስራ ማለት መስራት የሚችል ሰው ወይም በዛ ኢንዱስትሪ ውስጥ ወይም በዛ ዘርፍ ላይ የተሰማራ ነው ብለን በማሰብ ከዛ እንት ሁኔታ ኢትዮጵያን ቢዝነስ ኔትወርክ ብለን ጀመርን። በቢዝነስ ዙና ማለት መጀመሪያን ኢሚዲየት የሆነ ቤኔፊት ስለሚገኝ ማለት ነው። ማለት አሁን እራሴ ምሳሌ ፖስት ከኔ ጋር የሚሰሩ ሪል ስቴት ኤጀንቶች አሉ እና እኔ ጋር ሎን ይሰራል። ሎኑ ከተሰራ በኋላ ያው ከስተመሩ ቤት ይፈልጋል። ስለዚህ ቤቱን የቤቱን አገልግሎት ማለት የቤት ጊዥን አገልግሎት የሚሰጠው ሪል ስቴት ኤጀንቱ ነው እና እኔ ለሌላ ሰው ሌላ ኮሚኒቲ ሰው ያንን የኔን ክላይንት ሪፈር ከማድረግ የራሴ ሰው ካለ ወይም የራሴ ኮሚኒቲ ውስጥ ያለ ሰው ካለ በዛ ሙያ ላይ ለዛ ለምን ሪፈር አላረገውም? በሚል እንትን ነው እና እኔ እሰራለሁ፣ ሪልስቴት ኤጀንቱም ይሰራል አንድ ላይ ከሆነ እና እንደዛ በማድረግ በተለያየ ኢንዱስትሪ ውስጥ ስንኖር ገንዘቡ ራሳችን ኮሚኒቲ ውስጥ ሰርኩሌት እንዲያደርግ ነው አንደኛ ሐሳቡ። ከዛ በተጨማሪ ብዙ የራሳችን ሰዎች ቢዝነስ መክፈት ይፈልጋሉ ግን ትክክለኛ ኢንፎርሜሽን ላይኖሮቸው ይችላል። ስለዚህ የሚፈልጉት ቢዝነስ ላይ የተሰማራ ሰው ካለ እዛ ውስጥ ያንን ሰው በማግኘት ዳይሬክት ኢንፎርሜሽን ከዛ ማግኘት ይችላሉ። የቢዝነሱ ውጣ ውረድ እንዴት እንደሆነ ሁሉን ነገር ያስረዳቸዋል። ምን ምን ላይ መዘጋጀት ማለት እንዳለባቸውም ያስረዳቸዋል እና በዛ ሁኔታ እንደ ሜንቶርሽፕም የቢዝነስ ሜንቶርሽፕም ማድረግ ይቻላል። ከዛ ውጪ በተለያየ ስራ በተለያየ ስራ ዘርፍ ላይ የተሰማሩ የኢትዮጵያኖች አሉና ብዙ የቆዩ አሉ እና እነሱን ደግሞ በበረከቱት አስተዋጽኦም እናመሰግናለን ማለትም ትልቅ ነገር ነው እና አንደኛው ነገር እኛ ወደ ኋላ ትንሽም የቆተተን ቴንክ ዩ የሚሉት ማለት ፈረንጆች እኛ እናመሰግናለን የምትለውን ነገር ለማለት ይከብደናል እና እርስ በርስ ዜና ወ እንዳልሱ ነው። በቃ አንዳንዴ በጣም ሌት ከሆነ በኋላ ነው እናመሰግናል የምንለው እና ማበረታቻ ማለት ፋይናንሺያሊ ምንትን ባይሆን የሞራል ማበረታቻ ራሱን ትልቅ ነገር እሱንም ዲቨሎፕ እንድናረግ እንድናደረግ ነው አንደኛ የተነሳንበት ሀሳብ እና አብዛኛው ነገር ይሄ ነው በቃ እና ኔትወርካችንን ነው እና ብዙ አንድ ፕላትፎርም ክሬት እናርግ፣ ሜልበርን ክሬት እናርግ፣ ከሜልበርን በኋላ ሌላውን ስቴት ስለሚያይ እሱም ዴቨሎፕ ያደርጋል። እዛ እያደገ ሄደ እና በአመቱ ደግሞ ማለት መጨረሻ ላይ ሁላችን ደግሞ አንድ አውስትራሊያ ውስጥ ማለት ያለ ነው አንድ ላይ ደግሞ ሰለብሬት እንድናደርግ ነው አቺቭመንታችንን፣ እና እርስ በርስ ማን ከላይ ምን እንደሚሰራ ከላይ ማለት ምን እንደሚሰራ እንድናቅ አንድ እሱ የተሻለ ነገር ማለት እንደዚህ ብዙ ኮሚኒቲ ብዙዎቻችን ደግሞ ፕሮፌሽናል ላይ ደግሞ ደግሞ ስንሆን የራሳችን ደግሞ ለማበረከት መቻል አለብን የሚለውንም ለመዳሰስ ነው እና እስካሁን ድረስ ጥሩ በጣም ጥሩ ተቀባይነትን አግኝቷል። እየ- ሲድኒም በጣም ቆንጆ ነው። እሱም በጣም ጥሩ ጊዜ ያሳልፋቸዋል። እሱም በጣም ጥሩ ነው እና ሌላው ደግሞ ያው ስንገናኝ እራት ነው የምንበላው። ሌላው ብዙ ነገር እንትን የለ እንበላለን። የራሳችን የኢትዮጵያን ሬስቶራንት ጋር ሄደን ነው ማለት የምንበላው እና እዛው ኔትወርካችንን ወይም ደግሞ ግንኙነታችንን ማለት የምናሰፋው። በዚህ ውስጥ አንዳንድ ሴሚናሮችንም አስበናል። ብድርን በተመለከተም አንደኛው ሊሆን ይችላል። ሌላኛው ማስታወቂያዎችን በተመለከተም፣ ምክንያቱም አሁን በዚህ ጊዜ ዲጂታል ነው ማለት ማስታወቂያው አብዛኛው እዛ ውስጥም ያሉ የኛ ልጆች አሉ። ስለዚህ እነሱም አንደኛ ሰው አቀም እንዳለን እናሳውቃለን። በራሳችን ብቻ ሳይሆን ከኛ ውጭም ማድረግ እንደምችል እሱንም እናሳውቃለን። ሁለተኛ የራሳችን ማለት ቢዝነሶች ራሱ እሱን መጠቀም እንዳለብን፣ ቤት መጠቀም እንዳለብን፣ በነቤቱ ምን እንደሆነ እሱን ሁሉ የምንዳስብበት ነው እና በተለያየ እንደዚህ የቢዝነስ ነክን ማለት ጉዳዮች ላይ እሱንም ሴሚናሮች እያዘጋጀን ዲስከሽን ፖይንት እየፈጠርን አብረን ተያይዘን እናድጋለን ማለት ነው እና ከብዙ በጥቂቱ ነው ዘረው መሰለኝ፣ ግን ጥሩ ነው። ሰዎች በጣም መረዳት ፈልገዋል። ባለፈው ኤፍቲም አልተመቻውም በኦንላይን እንዲገባ ነበር የፈለግኩት እና ጥሩ ነው። ሰዎች አንደስታንድ ያደርጋሉ ለምን እንደምንገናኝ። አንዳንዴ ደግሞ ቢዝነስ ብቻ አይደለም መገናኘቱ እራሱ ትልቅ ነገር ነው። ቁጭ ብለ መስማት፣ አንዱ ሲሰራ አንዱ ማዳመጥ ነገ ደግሞ እሱም እንዲሰራ ሞራል ይሆናል፣ ያበረታተዋል ብዬ ነው ማስበው። ለምን ብዙ የተማሩ ልጆች አሉን ብዙ ሀሳብ ያላቸው፣ ብዙ ገንዘብ ኖሯቸው ደግሞ የሚሰሩት አይዲያ የሌላቸው ሰዎችም አሉ እና ቢሳተፉበት ጥሩ አጋጣሚ ነው ለነሱም፣ ለእኛም፣ ለልጆቻችንም ቀጣይ ለሚመጡት ጥሩ መልእክት አለው እና ነፍሴ ወደ አንተ ቢዝነስ ደግሞ እንመለስና፣ እንግዲህ አንተ ብዙ አይነት ያው ፋይናንስ ላይ ስለሆነ ቢዚ ነው የምትሆነው። ታይም ማኔጅመንት እንዴት ነው የምታገኘው? አሁን በዚህኛው ላይ ትሳተፋለህ፣ የራስ ስራ አለ፣ ፋሚሊ አለ፣ እንዴት ነው ታይም ማኔጅመንቱ? ታይም ማኔጅመንቱ ቤተሰብ ሲኖር ልጆችም ሲኖሩ ትንሽ እንትን ይላል ግን ምንድን ነው የሆነ ተረት አላረል በሀገራችን፣ ከልብ ካለቀሱም ባይገድም ከፈልግ ነው የሆነ የሆነ ነገር ማኔጅ ማድረግ እንችላለን፣ ነው ዋናው ማለት ፍላጎቱ ይኖራል። ፍላጎቱ እንትን ካለን የተወሰነችም ሰዓት ነው እያሸጋሸ ግን ማድረግ እንችላለን። እና ከታይም ዋይዝ አሁን ያው በተለይ የራስሽን ስራ ሲኖርሽ ትንሽ ፍሌክስብል ነሽ ማለት አንዳንድ ነገሮችን ለማሸጋሸግ እድል አለሽ። ያው ተከት የራስሽ ሲሆን ከቤትሽ መስራት ትችያለሽ። ማልማታም አንዳፍታ የልጆቹ ከተኙ በኋላ ቁጭ ብለሽ መስራት ትችያለሽ። እንደዛ ነው እና ታይም ዋይዝ ትንሽ ቻሌንጅ ያደርጋል፣ ግን ከፈለግሽው ነገሮችን ማድረግ ትችያለሽ። በተለይ ለውጥ ከፈለግሽ ትንሽ ዴዲኬሽን ያስፈልጋል። ቻሌንጅ ያለው ያንን ቻሌንጅ ደግሞ ሬዲ መሆን ነው። መጀመሪያ ያን ቻሌንጅ እንዳለው ካወቅሽ ከዛ በኋላ በራሽን ቢፈትንሽም መጀመሪያ ሬዲ ስለምትሆኝ በራስሽን አዘጋጅተሽ ከገባሽ ምንም ብዙ አፌክት አያደርግሽም፣ እና በተዳር ላይም ያው ምንም ሁልጊዜ ዋናው ኮሚኒኬሽን ነው። ኮሚኒኬሽን ከባለቤት ጋር በጣም ኮሚኒኬት እናደርጋለን። ያለውን ነገር ስለምንናገር አላማችንም እንዴት እንደሆነ ስለምንገር ስለምንግባባና ስለምንል እሷም በጣም ሰፖርት የምታደርገኝ ባለቤት በዚህ አጋጣሚ እና ሰፖርቱ በጣም ቤት ቨሪ ኢምፖርታንት እና በጣም ያግዛል። አንዳንዴ እንዳሁን የምትሆኝበት ጊዜ አለ። አንዳንዴ ነገሮች ሳይስተካከሉ ሲቀሩ ና ካለ በጣም ምንም ነገር ማለት መስራት ይቻላል። ግን ትንሽ ያው ዴዲኬሽን ያስፈልጋል። ዋናው ዴዲኬሽኑ ነው። እና ነገር መስራት ከፈለግኩ ብዙ ጊዜ ያው አንዴ ከጀመርኩ ዳርስ ሳላደርስ መቀመጥ አልወድም። ብዙ ጊዜና እና ትንሽ እሱ ላይ እኔም ትንሽ መስራት አለብኝ። አንዳንድ ጊዜ ነገሮች እምቢ ሲሉ አረፍ ብለሽ ትንሽ እንደገና በሌላ አንግል ማየት መቻል አለብሽ፣ እና እንደዛ ነው። እና ብዙ ደግሞ ስትሆኜ አድቫንቴጁ ነው፣ ያላየሁትን አንቺ ልታይ ትችላለሽ፣ አንቺ ያላየሽን ደግሞ ፊልያ ይችላለን። ስለእንደዛ ነው፣ እና ኮምፕሊሜንት ነው የምንደራረግ እርስ በርስ። እና እሱ ነገር በቴክኖሎጂ ክሪቲካል የሆነ ነገር እኮ ስትጀምሪ ላይክ ማይንድድ የሆነ ሰው አንድ ላይ ሲጀምር አቺብ ለማድረግ ይቀላል። ነገሮች ይቀሉልሽ። እውነት ነው። እስኪያስ እንግዲህ የነበረን ቆይታ በጣም ጥሩ ነበረ። ብዙ ሰው ብዙ ትምህርት እንደሚወስድ ብዙ ነገር ከአንተ እንደሚጠቀም ተስፋ አደርጋለሁ። በመጨረሻ መናገር የምትፈልገው መጨመር የምትፈልገው ማመስገን የምትፈልገው አካል ካለ እድል እንሰጣለው። ማመስገን የምፈልገው ያው መጀመሪያ ባለቤቴን በጣም አመስገን ይፈልጋለሁ ሰፖርቲቭ ሁሉ ነገር ላይ። ከዛ ውጭ የእኛ የማህበረሰብ ኢትዮጵያን ማህበረሰብ በጣም አመስገን ይፈልጋለሁ ማለት እስካሁን ድረስ በሁሉ ነገር ማለት በተሰማሩበት ነገር ላይ ሁሉ በጣም ሰፖርቲቭ ነበሩ ሁሉ ነገር እና ያው እኔም ደግሞ ያለኝን ነገር ከማካፈል ማዘ ወደኋላ አደለም። ምክንያቱም ማቀው ነገር ሼር ባረግ ሌላ ሰው ይጠቅማል እንጂ የሚጎዳው ነገር የለም። እና እሱ ነውና ለብዙ ነገሮች ኦፕን ነኝ። እንደዚህ እንትን ብለው ነገር አይደለም ምንም ነገር በተለይ

ወደፊት ማለት ብንወጣ ነው። አብዛኞቹ ወይም እኔንም ጨምሮ አሁን ነው ትንሽ እንደውም ወደፊት ወደ ሚዲያ ምንም ቀረብ ማለት የጀመርኩት እንጂ የያዝነውን ነገር ይዘን ቁጭ ነበር የምንለው። እና ያ ነገር ደግሞ ለእኛ ቀላል ሊመስለን ይችላል። ግን ለሌላ ሰው ያን ኢንፎርሜሽኑን ማስተላለፍ በጣም ትልቅ ነገር ነው እና ወጣ ብለን ኢንፎርሜሽኖቹን ሼር ማድረግ የምናውቀውን ሼር ማድረግ ለክለማችን በጣም መልካም ነው በአይነኝና ለአሁንም ብቻ ሳይሆን ለሚከተለው ለእኛ ጄኔሬሽን ለሚከተለው ጄኔሬሽን አንተው እኛ ትንሽ የጀመር ነው እነሱ ደግሞ መወራሻ ሻሽለው መሄድ የሚችሉበትን ነገር ብናደርግ መልካም ነው በአይነኝና ይሄ ነው። በዚህ ውጭ ኒዋን ማንም ሰው የብድርን በተመለከተ ኢንፎርሜሽን ከፈለገም ኤኒ ታይም ደውሎ ማናገር ይችላል። ሜይ ቢ በደውሎ ሊንሳት አቬለበል ላኖ ይችላለሁ፣ ግን ል አቬለበል በመሆንበት ጊዜ ስልክ ለመመለስ ዝግጁ ይችላል። ፍሬዲ ነኝ ለማለት አመሰግናለሁ። ግን በጣም አመሰግናለሁ ስለነበረን ቆይታ። በእንግሊዝኛ ደግሞ ማስተላለፍ የምትፈልገው ሰዎች ለምታውቃቸው መልእክት ካለ ማመስገን ከፈለግ ለምን የምንኖርበት እንግሊዝኛ ተናጋሪ ሀገር እስከመሆናቸው ከመሆናቸው ብዙ ሰው አለ የምታውቃቸው ለእነሱ ደግሞ የምታስተላልፈው መልእክት አብሮ የመስራትም ሆነ ኢትዮጵያውያን አሉ ብዙ አማርኛም አይችሉ እና ለእነሱ ደግሞ የምታስተላልፈው መልእክት ካለ Thank you. Um, so I'm uh, a finance worker, So basically, I uh, facilitate uh,